ብርሁ ሆኜ ነው ያደኩት። ለቤተሰቦቼ በጣም ብርቅ ሆኜ ነው ያደኩት። አንድ ሴት በመሆኔ ማለት ነው። ይሄ ውጭ ማምሸት ውጪ ውሎ መምጣት ምናምን የሚለው በጣም አይታሰብም ነበረ። እንደ ልቤ ከጓደኞቼ ጋር ለመገናኘት ምናምን ጓደኛዬ ነበረች የሰፈር ጓደኛዬ ተወልደ የነበረው አካባቢ ደስ አይልም ነበር ሁኔታው፣ እና በቃ በጣም ከባድ ጊዜ ያሳለፍኩትም። በጣም እግዚአብሔር ፈቅዶ ልጅ ሲሰጠ ኃላፊነትን ነው የሚሰጥክ፣ እግዚአብሔር በአደራ ነው ሰጥ ጠንካራ እናት ነኝ፣ ጠንካራ ሚስት ነኝ። ቢያረፍዱም ቢዘገዩም ዛሬም ወርቃማ ዕድል አለ። ሁሌም በአዲስ ነገር የሚታወቀው ዲኤምሲ በመሃል ለቡ መብራት ኃይል ላይ እያስገነባ ካለው እጅግ ዘመናዊ መንደር ብዙዎችን የቤት ባለቤት ማድረጉ ይታወቃል። እርሶም አርፍጃለሁ ብለው እንዳይሰጉ፣ ዛሬ እዚህ መንደራችን ላይ የመጨረሻውንና ወደ ተራራ እይታ ያለውን ብሎክ በማይታመን የዋጋ ቅናሽ የድርሻውን ቤት ከዲኤምሲ ሪል ስቴት ይሸምቱ። በዚህ ብሎካችን ላይ ከስቱዲዮ እስከ ባለ አራት መኝታ የሚያገኙ ሲሆን በ8% ቅድመ ክፍያ የቤት ባለቤት መሆን ይችላሉ። ቀድመው ለሚመጡ ጥቂት እድለኞች እስከ 30% የሚሆን ልዩ ቅናሽ አዘጋጀን ሲሆን በ40 60 ባንክ ብድር ተጠቅመው ቤቶን በእጁ ያስገቡ። ለበለጠ መረጃ እስክሪን ላይ ባለው ስልክ ይደውሉ። የተወደዳችሁ የጎራስ ቤተሰቦች እንደምን አላችሁ? ጎራ ስቱዲዮ የተለያዩ ወቅታዊ፣ ማህበራዊ፣ አዝናኙና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ወደ ተመልካቾች የሚያቀርብ ሚዲያችን ነው። ዛሬም እንደተለመደው ልዩ እንግዳ ይዘን መጥተናል። የዛሬ እንግዳችን የታዋቂ አርቲስት ባለቤት ስትሆን የራሷ የህይወት መንገድ የራሷ የህይወት ጉዞ ያላት ሴት ናት። ይችን ጠንካራ ሴት ታዲያ የህይወት ጉዞ ምን ይመስላል የሚለውን ከልጅነት እስታውቀት ያሳለፈቻቸውን የህይወት መስመሮች እናስጋዝሳቸዋለን ማለት ነው። ስለዚህ ጊዜታችንን እስከ መጨረሻው እንድትከታተሉ ጋበዝን። ቻናላችንን ሰብስክራይብ እንድታደርጉ በዚሁ አጋጣሚ ጋብዛችኋለን። ጌታቸው በላይ የመሰናዶ አቅራቢን ከኛ ጋር ሆነው አረጌ እንደምናለሽ። ተመስገን ስለተገናኘን በጣም ደስ ብሎኛል። ዛሬ እንግዲህ ያንቺ ህይወት ለመዳሰስ ስላንቺ ከልጅነት ጀምሮ የመጣሽበትን መንገድ ለማየት ነው የተገናኝ ነው እና እስኪ መጀመሪያ በሙሉ ስም እንታወቃለን። እሺ፣ አመሰግናለሁ ስሜ ሐረገወይን ዘርአብሩክ ባላለሁኝ። ደስ በሚል ሁኔታ ነው ያደኩት። ደስ ከሚል ቤተሰብ ነው የወጣሁት ፍቅር ከሆነ ቤተሰብ ሰባት ወንድሞች አሉኝ ሀብታም ነኝ ወንድሞች አንድ ሴት ነኝ እንደዚህ ነው ያደኩት ከሰባት ወንድ መሀል አንድ ሴት ማለት እንኳን አይደለም ሰባት ወንድ ቀርቶ ከሁለት ከሶስት መካከል አንድ ሴት ስትገኝ እንደ ብርቅ ዳርጋ ነው የምታድገው እና ያንቺ እንዴት ነበር አስተዳደግሽ ከዚህ አንፃር እኔም ብርቅ ሆኜ ነው ያደኩት። ለቤተሰቦቼ በጣም ብርቅ ሆኜ ነው ያደኩት አንድ ሴት በመሆኔ ማለት ነው። ግን አሁን ብዙ ጊዜ አንድ ሴት ስትሆን በጣም ሞልቃቃ፣ እንደዚህ በጣም የቀበጠች ምናምን ነው የምትሆነው። ግን እንደዛ ሆኜ አይደለም ያደኩት። ስትሪክት ነበርኩኝ። በጣም ስትሪክቶች ናቸው ወንድሞቼ። በደንብ ነው ያሳደጉኝ። በደንብ ስርዓት ካለ ቤተሰብ ነው የወጣሁት። እንደዚህ ነው አሁን እንዳለው ይሄ በደንብ ከመሞላቀቁ ምናምን ባለፈ ደግሞ ምናልባት ጫናዎችን ሊበዙ ይችላሉ። ሴት ልጅ በመሆንች ብቻ ቤት ውስጥ ጫናዎች ሊበዙ ይችላሉ። የሴት ኃላፊነትን ወንዶች ብቻ በዙሪያ ስለከበቡ እሱን ከመወጣት አንጻር የነበሩ ነገሮች ይመስላሉ ወይስ ደግሞ በመተጋገዝ በምን አይነት መንገድ ነበረ? እኔ እውነት ለመናገር ኃላፊነቱን ሁሉንም እነሱ ነበር የሚወስዱት ኃላፊነት ላይ በጣም ይሄ ጫና አብዝተውብኝ አላደግኩም። ጫና ያልበዛብኝ ግን ቁጥጥር ግን በጣም ነበረ። ይሄ ውጭ ማምሸት ውጭ ውሎ መምጣት ምና የሚለው በጣም አይታሰብም ነበር። በጣም አይታሰብም። በጣም ተጭነው ነው ያደግኩት። ግን እንደዛም በመሆኑ አሁን ላይ ተጠቃሚ ነኝ። በጣም ደስ አሁን ሳስታውሰው በወቅቱ በጣም እንትን ይለው የነበር የረብሽኝ ነበረ እንደ ልቤ ከጓደኞቼ ጋር ለመገናኘት ምናምን አሁን ላይ ሁኔ ሳስበው ልክ ነበሩ ልክ ነበሩ ደስ ብሎኝ ነው ያደርኩት ደስ ይላል በጣም የት ሰፈር ነው በጣም ያደግ ሰፈሬ ዘንቦ ታቦት ማደሪያ የሚባለው አካባቢ ነኝ ታቦት ምን ይነት ትዝታለሽ እንግዲህ እዛ ሰፈር ላይ የራሱ የልጅነት ያሳለፍ ነው ህይወት ይኖራል። እና ምን አይነት ትዝታለሽ? እዛ ሰፈር በቃ ማለት ማንኛውም ሰው እንደሚያርከው ከጎረቤት ጋር ደስ የሚል እንትን ነበረኝ። አሁን የተለየ የማስታውሰው ነገር ባይኖርም ጓደኞች ነበሩ። ደስ የሚል ሰፈር ነው ደስ ብሎን ያደኩት። ከዛ በኋላ እንግዲህ ያው ወደ ትምህርት ቤት ነው ጉዞ የሚሆኑ እና የመጀመሪያ ጊዜ ትምህርት ቤት ስትሄጂ የነበረው ስሜት ይኖራል በጣም የሚገርመው ገና መጀመሪያ ትምህርት ቤት ስሄድ ያለውን እንትን እውነት ለመናገር አላስታውሰውም። ትዝ አይለኝም አላስታውሰውም። ለምን እንደማላስታውሰው አላውቅም፣ ግን ትዝ አይለኝም። አሁን ልጆቼን ሳይ እንደዚህ በጣም እንትን ሆነው በቃ ሲሉ፣ አሁን እኔ አላስታውሰው ለምን እንደማላስታውሰው አላውቅም። ወይ ረጅም ጊዜ ስለሆነ ይሆናል አላውቅም። መጀመሪያ ደረጃ ትምህርት ቤቴ መነን አስፋው፣ አሁን መቅደላ ተቀይሯል። መነን አስፋውን የተማርኩት ሁለተኛ ደረጃ ትምህርት ቤት ኤስ ኦ ኤስ ከፍተኛ ሀያ ሦስት እዛ በመሀል አንድ አመት የማነ ብርሃን ተምሬያለሁ። ስምታ ክፍል በጣም የማስታውሰው ከመነን አስፋው በላይ ኤስ ኦ ኤስ ነው። ደሳስ የሚሉ ጓደኞች በጣም የምወዳቸው ጓደኞች፣ ስቲል ጓደኛ ሳይሆን ቤተሰብ የሆኑ ጓደኞች ነበሩኝ። ከእነሱ ጋር ጥሩ ህይወት ወይ ሻት መዝገቡት ትባላለች። ጓደኛዬ ጓደኛዬ ብቻ አይደለችም፣ ቤተሰቤ ናት። በጣም ነው የምወዳት። ከሷ ጋር ጥሩ ህይወት ነበረን። እንደዛ ነው ያሳለኩት። ትምህርት ቤት እንግዲህ የራሱ ትዝታ የራሱ ህይወት። ከሷ አንጻር ከተማሪዎች ጋር ከጓደኞች ጋር የነበረሽ ግንኙነት ምን ይመስል ነበር? ትምህርት ቤት ከአስተማሪዎች ጭምር። ትምህርት ቤት በጣም ቀልቃዣ ነበርኩ ቀልቃዣ ነበርኩ አዎ ከአስ ፈሪ ነበር ቀልቃዣ ነው በጣም ፈሪ ነበርኩ አስተማሪዎችን በጣም ፈራ አይነት ተማሪ ነበርኩኝ ግን ደስ የሚል ህይወት እንዳሳልፍኩኝ አስታውሳለሁ ደስ ብሎኝ ነው ያሳልፍኩት ትብስ ላይ ምን ላይ ነበር ዝንባሌሽ? እንግዲህ በልጅነት የምናልማቸው ህልሞች ይኖራሉ ሳድግ እንደዚህ ሆናለው እንዲህ አይነት ደረጃ ላይ ደርሳለው የሚል ህልም ይኖረናል ብዙዎቻችን፣ እና አንቺ እንደ ታለንትም የነበረች ነገር ነበረ ወይስ ደግሞ እንዲሁም ምታልም ምን አይነት ደረጃ ደርሳለሁ የሚል ነው የነበረች? አባቴ በጣም መጽሐፍ ሳንብለት የሆነ ነገር ይህን ምስት አንበቢ ሴ ላይ ድምፅ ጥሩ ነው መሰለኝ፣ አላውቅም። ድምፅ ጥሩ ሳይሆን ማንበብ ወድ ነበር እና በጣም ጋዜጠኛ፣ የስፖርት ጋዜጠኛ መሆን ይመስለኝ ነበር። ስፖርት በጣም ስለምወድ ኳስ በጣም ነው የምወደው፣ እና የስፖርት ጋዜጠኛ መሆን ይመስለኝ ነበር እና መጽሐፍም የሆነ ነገር ምሳሌ እንደ ጋዜጠኛ ነበር። አክትያር ማነበው ግን በቃ ወደዛ አልኩኝም ወደ ሌላ ህይወት ገባው። በልጅነት ስፖርት በተለይ ኳስ ምናምን ትመለከች ነበር? በጣም አያለው ኳስ በጣም አያለው። ምንድነው ወንድሞቼ ጋር ስለነበርኩኝ የእነሱ ተጽዕኖ ልጅ ሆነ አሁን ልጆቼም ላይ መጣ፣ እንደዚህ ከተጽዕኖ ማለት ነው እና እነሱ ኳስ የሚወራው ኳስ ነው ምንድነው ምናምን ስለሆነ ኳስ በጣም ወደድኩኝና ጋዜጠኛ ሆናለሁ ብዬ አስብ ነበር፣ ግን አልሄድኩም ወደሱ። ከዛ በኋላ ወደ ሁለተኛ ደረጃ በተለይ ትምህርት ቤት ላይ ስንሄድ እንግዲህ ወጣትነት እየመጣ ነው የሚሄደው ከጉርምስና አለ ይሄ አካለ መጠናችንም ሁሉም እያደገ የሚመጣበት ጊዜም ስለሆነ ከእሱ አንፃር እንግዲህ አብሮ ተያይዘው የሚመጡ ነገሮች አሉ። በተለይ የፍቅር ጥያቄ የሚጠየቅ ሊኖር ይችላል እንደዚ አይነት ነገሮች ይኖራሉ እና ምን አይነት ትዝ ታለች ከሷ አላስታውስም። እኔ የሚጠቀኝ አልነበረም ማለት ነው። ደብዳቤዎች፣ እኔ እንጃ አልነበሩም። የምልህ እውነቴን አልነበሩም። እንጃ አልነበረም ያን ያህል ወደዛ ብዙም እንግዲህ አይጠይቆኝም። ያው ቆንጆ አይደለውም ማለት ነው፣ ወይ ደግሞ በጣም ሲሪስ ሆነሽ እያስፈራሽ ብቻ ነበር ማለት ነው። አይ እንደዛ ሳይሆን ግን እንጃ ወደዛ ብዙ ገዛ አልነበረም። አይገርም ብዙ ሰው ያንን ህይወት አሳልፎታል። አልነበርኩም አልነበረም። ወይ ፈሪም ስለነበርኩ ወይ ቤተሰቦቼን በጣም ስለምፈራ ሮጬ ቶሎ ወደ ቤት ስለምገባ ምናምን ነገር አልነበረም። እንደዛ አይነት ነገር ወይ ደግሞ ወንድሞች ዋ እችል ስታይ እና ምናምን እንደዛ ነበሩ። ወንድሞች አሏትም ተብሎ እንትን ስለሚል፣ ስንሄድም በብዛትም እኮ ትምህርት ቤትም ከወንድሞች ጋር ነበር የምሄደው እና ስለዚህ መዳፈሩ አልነበረም አልነበረም። ከዚ በኋላ እንዴት ተቀጠለ? ከሃይ ስኩል በኋላ ከሀይ ስኩል በኋላ ቋንቋ ጀመርኩኝ። ቋንቋ ጀምር እያለ ግን ማስታወቂያ ወጣ የውዝዋዜ እውነት ለመናገር ፍላጎቱ ኖሮኝ ያሉ የሚገባት ይሄ በወጣትነት ሆይ ሆይ የምትለው ነገር የለም። አጋጣሚ ተወዳደር ዋለፍኩኝ፣ ወደ ውዝዋዜ ህይወት ገባሁ። ውዝዋዜ ከዛ በፊት ቀደም ባለ ከመግባትሽ በፊት

እንጂ ፍላጎቱ ኖሮኝ ምናምን ከዛ ፊት እንደዛ አይነት ፍላጎት አልነበረኝ። እንደዛ ነው አጋጣሚ የገባሁት፣ ግን ደስ ብሎኝ ስሰራው ነበረ። ስራ ነው ግን። ምን አይነት ነበር በተለይ ተወዛወዛችኋቸው? መጀመሪያ ላይ ሁሉንም ብሔረሰብ ነው። አቋም ይታያል። በጣም ቀጭን ነበርኩ። አቋም ይታያል። ሁሉ ነገር ነው የምታየው። በቃ ውዝዋዜ ዳንስ ምናምን እንዴት እንደተሳካልኝ አላውቀውም፣ ግን ተሳካ በቃ። የተደበቀ ነገር ነበር ማለት ነው ይሆናል፣ አሁን አላውቅም። ግን ታለንቱ አልነበረኝም ግን ተሳካል። እዛው ዘርፍ ላይ ቆየሽ እንዴ ይባላል? የተወሰነ ሰራሁበት። አዎ ሰርቼበታለሁኝ፣ ረጅም አመት ባይሆንም ሰራሁበትኝና ከዛ ወደ ትዳር ሲሄድ አቆቅኩት። ከዛ ጎን ግን ትምህርትሽ እንዴት ሆነ? በቀጠልሽው አሁን? አይ አልቀጠልኩም። ሙሉ ለሙሉ በቃ ሙሉ ለሙሉ ስገባበት ወደ ውዝዋዜው በጣም ወደድኩት። ስወደው በቃ ሁሉ ነገር ትቼ እዛ እንኩይ። ከዛ በኋላ ወደ ትዳር ስገባ፣ ያው ከእሱ ጋር አልተመቻቸኝም ወዲያው፣ የመጀመሪያ ልጄን ሳረግዝም በቃ አቆምኩት። ወደ ትዳር ስላልሽ ትዳር ላይ ከገባሽ በኋላ እንግዲህ የቤት ኃላፊነት አለ በተለይ ደግሞ ባለቤትሽ ግሩም ኤርሚያስ አርቲስት እንደመሆኑ ቤት ውስጥ ራሱን የቻለ ብዙ ሀላፊነት አለው እሱ የተለያየ የቦታዎች ሊንቀሳቀስ ይችላል በኪነጥቡ አለም ውስጥ የሚያሳልፈው የራሱ ሂደት ስለሚኖርና ከእሱ አንጻር እንዴት ነው ሀላፊነት የምትወጪው ቤት ውስጥ የቤተሰው እንደሆነሽ ይንከረን ብለሽ ስታወሪ ሰምቻለሁ የቤተሰው ነኝ ከብደም አላለፍኩትም ሀላፊነቶች ሁሉ ነገር ማኔጅ አደርጋለሁ ። ጎበዝ ነኝ ብዬ ያስባል። በእንደዚያ ዓይነት ነገር በጣም ጎበዝ ነኝ። ከቤተሰቤ መጣም እንትን አለ። ለምሳሌ ጎበዝ ነኝ፣ ሁሉን ነገር እንዳመጣጡ ሀንድል ማድረግ እችላለሁ ማለት ነው። እንደዛ ነው ያለፍኩት። ስለዚህ ደስተኛ ነበርሽ? በጣም በጣም ደስተኛ ነበርኩኝ። በጣም ደስተኛ ነኝም። ደስ ይላል። ከዛ በኋላ የመጀመሪያ ልጅ እንዳልሽ በተለይ የመጀመሪያ ልጅን ስወልድ በቃ ሙሉ ለሙሉ ከእንደዚህ አይነት፣ ከውዝዋዜን ከሌላው ማቆም ላይ ያለና ልጅ ሲወለድ ቀላል አይደለም። የራሱ የሆነ የሴትነት ፈተናም ችላለው እና ከሱ አንጻር እርግዝናን ከመለማመድ ጀምሮ ከዛ ደግሞ ወደ ምጥ ሂደትም ከመሄድ ቀጥሎ እነሱ ሉ እንዴት ነበሩ? ልጅ መውለድ ያው እንዳልከው በጣም ከባድ ነገር ነው። የእርግዝና ጊዜ እውነት ለመናገር አልከበደኝም። ማለት እርግዝና በጣም ከባድ ነው። አጋጣሚ ሆኖ እኔ ይሄ ሞርኒንግ ሲክነስ ህመሞች አልነበሩም። ቮሚት ማድረግ ምናምን፣ ብዙ ሰው ብዙ ሴቶች ያምራቸዋል፣ ብዙ ጤና አይሰማቸውም፣ የማቅለሽሽ ሞንቲንጉ ምናምን አለ። እሱ ሁሉ አልነበረም። እርጉዝ የነበርኩ ጊዜና ደስ ብሎ ነው ያሳለፍኩት። ደስ ብሎ ዘጠኝ ወር በጣም በቃ ተስማምቶኝ ማለት ነው። ልወልድ የነበረው አካባቢ ደስ አይልም ነበር ሁኔታው እና በቃ በጣም ከባድ ጊዜ ነው ያሳለፍኩትም። በጣም ከባድ ጊዜ በንቃርልም የወለድኩት በምጥ መውለድ አልችልም ነበረ። በነበሩት ሁኔታዎች በምጥ መውለድ አልችልም ነበር። በጣም መጥፎ ጊዜ ነው ያሳለፍኩት እና ግን እግዚአብሔር ይመስገን። ከዛ በኋላ በምን አይነት መንገድ ተወላ? እንዴት ተሳካ? በሰርጀሪ የወለድኩት በሰርጀሪ መወለድ ነበረበት። እንግዲህ ታፍኖ ነገር ነበር። በቃ ወቅቱ ግን በጣም ነበር የሚያስጠላው። ማስታወስም አልፈልግም። እንደዛ ነው አዎ። እንዲያው ምናልባት ይሄንን መጥፎ የሆነው ስሜት እንድታስታውሺ ምናምን ሳይሆን የእናትነትን ስሜት ሰዎች ተጣዱበት ለማለት ያህል። ከዛ በኋላ እንግዲህ ያው ላንችም ለባለቤትሽም ደስታ ነው እንደዚህ አይነት መንገድ ሲያልፍና ቤተሰቡ እንዴት አይነት ደስታ ገጠመው ነው ከዛ በኋላ ተሳክቶ ወደ ቤት ስትመለሽ በጣም የተለየ የሆነ በቃ እንደዚህ ብለህም አትገልጸው። ሁለተኛ ደግሞ በዛኛው አይነት ሁኔታ ውስጥ አልፈ ጤነኛ ልጅ ደግሞ ስታገኝ በቃ እማትገልጸው አይነት ደስታ፣ በጣም የተለየ ነበረ። ወቅቱ ግን ያን ነገር ደግሞ በጣም ይረብሸኝ ነበረ። ረጅም ጊዜ ያ ነገር ረብሸኝ ነበረ። እግዚአብሔር ክርታቱን ሰጠኝ እና አለፍኩት። ምንድነው ምጡ፣ ነርሹ በቃ ደስተኛ ነበረን። በጣም ክርስቲያን በጣም ነው ደስታ የሰጠ ልጅ በረከት ነው ይባላል። ከሱ አንጻር ልጆቻችሁ ማግኘታችሁ በትዳራችሁ በቤታችሁ ውስጥ ከፍ ያደረገው ነገር አለ? አዎ። ልጅ ምን ጥያቄ አለው? እግዚአብሔር ፈቅዶ ልጅ ሲሰጠህ ኃላፊነትን ነው የሚሰጥክ። እግዚአብሔር በአደራ ነው የሚሰጠክ። በአደራ የሰጠህን ልጅ አንተ በስነ ስርዓት አንጸ በጥሩ ስነ ምግባር ተራ እግዚአብሔር እንዲኖረው አድርገህ ተንከባክበህ ጤነኛ እንዲሆን ከእግዚአብሔር ጋር አድርገህ ማሳደግ። ሌላ ሌላ ደግሞ ህይወት አሁን እዚህ ጋ የምታቸው የሚያስደስቱ ነገሮችም አይኖሩና እነሱን ትተህ ወደዚህ ትሆናለህ። እኔ ከእግዚአብሔር ጋር ቁጭ ብዬ ነው ልጆቼ ያሳደግኳቸው። ብዙ መሥዋዕት ከፍዬ ማለት ነው። እና ሌላ ደስ የሚል ጊዜ የሚያሳልፍ ነው በልጆቼ። ቅድም እያነሳ ነው ነበረ ባለቤቴ ግሩም በኪነጥበብ ስራዎች ወደ ተለያዩ ቦታዎች ሲንቀሳቀስ ሊቆይ ሊያድርም ሊውልም ይችላልና በዛ ጊዜያት ከልጆች ጋር በማየት መንገድ ነው የምታሳልፈው። እኔ ጠንካራ እናት ነኝ፣ ጠንካራ ሚስት ነኝ። ሁሉን ነገር በጣም ተረግቼ ኃላፊነቴን ውስጄ እሱ በማይኖርባቸው ጊዜያቶች ሁሉ ልጆችን በስነስርዓት ማኔጅ አድርጌ ነው የምጠብቀው እንደዛ አይነት እናትነኝ ምስትነኝ ከቅርብ ጊዜ ወዲህ እዚህ ጦር ኃይሎች አካባቢ አንድ ድርጅት አቋቁመሻል እና እስኪ ስለሱ ንገሪኝ። ምን አይነት አገልግሎቶች ነው እየተሰጡበት ያለው? ስለሱ ዘርዘራሽ ንገሬ። አሁን ሁለት ሺ አስራ ስድስት ላይ አሁን ወደ ሁለተኛ አመቱ እየሄደ ነው። ሀዲ የውበት ማሰልጠኛ የሚል የውበት ማሰልጠኛ ከፍተን በደንብ እየተንቀሳቀስን ነው። የተለያዩ አይነት የውበት አይነቶች ነው የምንሰጠው። ሜካፕ፣ ጥፍር፣ አይላሽ፣ የወንዶ ጸጉር፣ የሴቶች ጸጉር ሁሉንም በደንብ አምና በደንብ 2016ን በደንብ አስመርቀናል ተማሪዎችን አሁን 2017ን ለማስመረቅ በዝግጅት ላይ ነን። ወደ ሀምሌ ላይ ናሴ አካባቢ እናስመርቃለን። ከዚህ በፊት ከዚህ ድርጅት በፊት በምን አይነት መንገድ አሳልፈሻል? ነው ማለት ልጆችን በማሳደግ ነው ያሳለፍኩት። ከዛ በኋላ ንግድም ከዛ በፊት ንግድም ጀምሬ ነበረ። ግን የንግድ አይነት ሰው አይደለውም፣ አልሆነም። ጎበዝ አይደለም ንግድ ላይ እና እንደዚህ ውበት ነገሮች ላይ ዲዛይን፣ ልብስ ዲዛይን ማድረግ እንዲህ አይነት ነገሮች ናቸው ሆቤዎቼ እና ይህኛውን ዘርፍ መረጥ ኔክስት ደግሞ እግዚአብሔር ፍቃድ ከሆነ በዲዛይን በተለያዩ ዘርፎች እንትን ውበት ላይ ባለ ነገር እቀጥላል ብዬ ያስባለሁ። ይህኛውን ብራቾች ካስፋፋው በኋላ እነዛን ማስበው እና ከዚኛው በፊት ልጆች በማሳደግ ላይ ነበርኩት። ይህኛው ግን ከተከፈተ በኋላ እንግዲህ በጣም ብዙ ሰዎች እንግዶች በነበሩበት ከዚም በኋላ ስታስመርቁ ደመቅ ያለ እንደነበር አይተናል። ከሰንሳር የነበረው ፊድባክ የሰልጣኞቹን ጭምር ፊድባካቸው ምን ይመስላል? የሰው በጣም ጥሩ ነው፣ እግዚአብሔር ይመስገን። በጣም ጥሩ ነው። ይህ እንደዚህ በአጭር ጊዜ ውስጥ ይህ እንደዚህ እውቅና ኑሮት የዚህን ያህል ተማሪዎች አስመርቃለሁ ምንም ብዬ አላሰብኩም። ግን በቃ ነገሮች ጥሩ ሆኑ ብዬ እና በዙሪያም ጥሩ ሰዎች አሉ። በጣም ወዳቸው ጓደኞች፣ ቤተሰቦች ብዙ ሰዎች አሉ። ባሌም ጓደኞች በጣም ነው የሚያግዙኝ። ባሌ በጣም ያግዘኛል እ ማለት ይህን ልከፍት ስል ከከፈትኩ በኋላም የሱ እገዛ በ በደንብ ነው እና ጥሩ ሆነልኝ እና በጥሩ ሁኔታ እየሄደ ነው። አሁንም እንግዲህ እግዚአብሔር ፍቃድ ከሆነ ወደፊት ብራንቾች ከፍታለሁ ብዬ አስባለሁ። እንዴት ነው ሀጊ ከተማሪዎች ጋር አዋዋሏ ግንኙነቷ ከሰራተኞች ጭምር እዚህ ሌሎች ሰራተኞች ይችላል። ከሰራተኞች ጋር በጣም ጥሩ ግንኙነት አለኝ። እንዳለቃ እንደ አለቃ አይደለም እንደ አለቃ እና እንደ ሰራተኛ ሳይሆን እንደ ቤተሰብ ነው። አሁን ስትገባ እንዳየታቸው ሰራተኞቼ ናቸው የአሁኖቹ ግን ይሄ እንደ ሰራተኛና እንዳለቃ እኔም እንደ ጽላለቃ አክት ማድረግ አልችልም። እነሱም ደግሞ እንደዛ ሪስፔክት በሚገባው ቦታ ላይ ማለሊምታቸውን ያውቃሉ። እኔም ደግሞ ያን ያህል ተጭኜ ስራ ላይ ስራ ነው ስራ ላይ ስለስረኝ ግን ተጭኜ እንደዚህ ተ በቃ ቤተሰባዊ ነው እና ደስ ብሎኝ ነው። እነሱም በእርግጠኝነት የምነግርህ በጣም ደስ ብሏቸው ነው የሚሰሩት። ከጀመርን ጀምሮ ስቴል ያንዱት ሰራተኞች አንድ ናቸው እየጨመረ እንጂ ጥሩ ግንኙነት ያለን። ምክንያቱም አንቺ ድርጅት አቋቁመሽ እያስኬድሽ እስከሆነ ድረስ ልምዶች አለሽ ብዬ ስለማምን ሌሎች ሰዎችም እስከ ሰራተኞቻቸው ጋር እንዲህ አይነት ግንኙነት ነው ማሳለፍ ማድረግ ያለባቸው ብለሽ ታስቢው? ኦኬ ምንድን ነው ያው ሰው ሰው ነው፣ ሁሉም ሰው እኩል ነው። ፖዚሽንህ ሊለያይ ይችላል አለቃ አለቃ ነው። አለቃ ማኔጅ ማድረግ አለበት። በትክክል ሰራተኞችን ሀንድል ማድረግ አለበት አምናለሁ። ግን አለቃ ስለሆንክ ሰራተኞችህን የሚፈልግ ሰው አለ። እንደዛ ግን ደግሞ በፍቅር በፍቅር ስታዘውና አንድ ሰው አለቅነትህን አስበህ ስታዘው እኩል አይመጣ። በፍቅር ምንም ነገር ቢሆን እነሱም የሚመልሱልህ ኤቭሪቲንግ የሚሰሩልህ። ደስ ብሏቸው ነው አለቃነት አይነት ስሜት ኖሮ ስታዛቸው ግን፣ የምታዛትን ነገር ብቻ ነው ግዴታ ስለሚሆንባቸው እንጂ እንትን እናስበው አይደለም። እኔ በእርግጠኝነት የምነግረው ምንም ነገር ብላቸው ያደርጋል። ምንም ነገር ብላቸው ሳላስብ ነው አንዳንዴ የምፈልገው ሳልነግራቸው ሁሉም የሚያረጉልኝ፣ እኔ እንድደሰት የሚያረጉ የዚህን ህል ይገባኛል የዚህን ህለኝ ማለት ነው ብዬ እስከ አስብ ድረስ ነው እንትናቸው እና እንደዛ ቢሆን ይሄ በጣም ኃይለኛም አንዳንዴ ኃይለኝነትም ጥሩ ነው። ኃይለኛ የምትሆንባቸው ሁኔታዎች አሉ። ተቆጥተህ የምታልፋቸው እንደ ታላቅ እንደ አለቃ የምታልፋቸው ነገሮች አሉ። እንደ እህትም እንደ እናትም የምታልፋቸው ነገሮች ደግሞ አሉ። አንዳንዴ ደግሞ ሴት ስትሆን እንደ እናትም የምታዝነው ነገር ይኖራል። እና እንደዛም እያደረግኩ ማለት ነው። በደንብ ነው ተግባብተን የሚሰራ። እነዚህ ሁሉ ማቀናጀት ይጠይቃል። እኔ በእንደዚያ ነገር ጥሩ ነኝ ይመስለኛል። ጎበዝ ነኝ። ማኔጅመንት ላይ ጥሩ ነኝ ብዬ አስባለሁ። እነሱም ደስ ብሏቸው ምንም ደስ ብሎ። ቤተሰቦቼን አመሰግናለሁ። ልጆቼ ክርስቲያን ግሩም እና አምራን ግሩም በጣም ነው የምወዳችሁ። እናንተ ስላላችሁኝ ሁልጊዜም ብርታቶቼ ናችሁ። እግዚአብሔር ይመስገን እናንተ ስለሰጠኝ። ባለቤቴ በጣም አመሰግናለሁ። ሁልጊዜም ከጎንኝ በማንኛውም ጥቃቅንም ከፍተኛም ነገር ለስራ ኤፕሪል እንትኔ ላይ አለ ባሌ እና ባሌ በጣም አመሰግናለሁ። በጣም መውድህ በጣም መማከብርህ። ከዛ በመቀጠል ደግሞ ለተማሪዎች ለትምህርት ቤቱ ተማሪዎች የሀጌ ውበት ማሰልጠኛ አሁን 2017 የሁለተኛ ዙር ተማሪዎችን ሊያስመርቅ ነው ሐምሌ ላይ ከወድሆ በአንድስ ያላችሁ ኮንግራ ለማለት ወዳለሁኝ። ሌሎችም ተማሪዎች በሀጊ የውበት ማሰልጠኛ መማር የምትፈልጉ ጥሩ አገልግሎት ማግኘት የምትፈልጉ ኮንታክት አድርጎን። እናመሰግናለን። መልካም ነው አድርሰናል። ሁሉንም መታችሁኝ ተርፍ ስላደረጋችሁኝ ደስ ብሎኛል። በጣም ነው ማመሰግን ሁላችሁ ነው።